አሰላሙ አሌይኩም ወራህመቱላህ ወበረካቱ፣ እንደተከበራችሁ የቻናል ቤተሰብ እንዴት ናችሁ? ሁሉ ሰላም ነው አልሐምዱሊላህ። ቻናሌን ሰብስክራይብ እያደረጋችሁልኝ ነው እጅግ አድርጌ አመሰግናለሁ። አሁን ሰብስክራይብ ሳታደርጉ የምታዩ ካላችሁ አሁን ሰብስክራይብ አድርጉኝ። ዛሬ እንግዲህ እንጀራ ልንጋግር ነው። ይህ እንደምታዩት የኤሌክትሪኩን ክዳን የኤሌክትሪክ ምጣድ ክዳኑን አምጥቼ ዝናብ ላይ ከድኞ ነው አክምባሉ ስለሌለኝ ማለት ነው። ከዛ አክምባሉ እንደዚህ ከጓደኛ የጋዝኋለች ወደ በኋላ ሊያሳያችኋለን። ሷና ከእሷ ጋር መጣሁኝና በነገራችን ላይ የዝክዳን ቆርቆሮ ማድረግ ይቻላል፣ እንደገናም ደግሞ እንትን ማድረግ ይቻላል። ይሄ አክንባሎ ማለት ነው፣ ሞህዶ ነው። አንዳንድ ቦታ ሞህዶ ይሉታል። አንዳንድ ቦታ አክንባሎ ስታደርጉ እንጀራው ቆንጆ ይሆንላችኋል። ፍና አርጎ እዛ ወዝ ያለው እንጀራ ያደረግላችኋል። ይሄኛው ደግሞ በቆርቆሮ ያለው ደግሞ ወንትን ላቦት ያመጣል። የውሃ ላቦት ማለት ነው እና የኋላ ቦት ያመጣል። እና እኔ የምመርጠው እንትኑ ነው፣ የአከምባለው ማለት ነው። እና እንግዲህ ስለ ምጣዲቷን ገለጽ አደርግላችኋለሁ። ብዙ አንዳንድ እህቶች ምብላችሁኛል፣ እስኪ ምድጃ ቆጣቢ፣ እንጨት ቆጣቢ ምጣድ ያሳይ ምናምን ያላችኋላችሁ እና እንግዲህ ይሄንን እኔ ይህን ቆርቆሮን ዙሪያው ማለት ነው ብረት በብረቱን የወንድሜ ሚስት በፊት የገዛችው ነበረ። በነገራችን ላይ እንጀራው እየተጋገረ ያለው በሁለት ሰው ነው ማለት ነው። በአንድ ሰው አይደለም፣ በሁለት ሰው ነው እየተጋገረ ያለው። እንግዲህ ያው የመጀመሪያ እንጀራ ሲሆን ብዙም ትንሽ አይሆንላችሁም። ቀጣይ እንደዛ ነው ቆንጆ የሆነው እና ከዛ ይቺ የቆርቆሮ ምጣድ በነገራችን ላይ እንጀራችን በሁለት ሰው ነው እየተጋገረ ያለው፣ በአንድ ሰው ሳይሆን በሁለት ሰው ነው እየተጋገረ ያለው እና እንደምታዩት ምጣድ በጣም ለመቻለች ስስናት በጣም እንጀራ ትቆንትም ትላለች እንጨት ትቆጠባለች፣ በጣም ማለት ነው። እና ይህንን ብረቱን በብረቱን የወንድም የሚስት ከሁለት ሁለት ዓመት እንደዛ ይሆናታል ና ሁለት ሺ አምስት መቶ ገዝታት። ዛሬ ላይ እንግዲህ አራት ሺ ነው። ሁለት ሺ አምስት መቶ ገዝታት የተቀመጠች ምጣድ ናት። እሱ አፈልጋትም ነበረ እኔ በዛ ዋጋ አመጣኋት። አሁን ላይ ግን ይህንን ያለ ክዳን ልክ እንደዚቹ ማለት ያለ ክዳን ያለ ምጣድ አራት ሺህ ነው የሚሸጠው። እንደገና እናንተ ከፈለጋችሁ አከምባሎ ትገዛላችሁ። ክዳን ከፈለጋችሁ የቆርቆሮውን ትክ ታመጣላችሁ። እንደፈለጋችሁ ማለት ነው እና ልክ ቆርቆሮ ብቻ አራት ሺህ ናት። እና እኔ ደግሞ በሁለት ሺህ አምስት ከእሷ ጋር አመጣሁኝ። ከዛ ምጣዲቱን ደግሞ እሷ የወንድሜ ሚስት ደንበኛላት እና ለእኔም ለእሷም አርጋ ገዝታ አዛው ሴትየቱን ደንበኛዋ ስለሆነ የሰሽልኝ ምናምን ብላት አሰሰችልን አሰሰችልኝ ማለት ነው። እዛው ስስ አድርጋ እንጀራ ሞከራ ምናምን ና ያመጣችኋት፣ እዛ አላሰስኩም። በቃ ጎመን ዘር ንስ ምሳረኳት በደንብ አድርጌ እሽት አደረግኳት። ከዛ ቆንጆ ሆነች። በጣም እንትን አትጨርስም። እንጨት አትጨርስም። በነገራችን ላይ እንደዚህ አይነት ቆርቆሮ ብቻ ከሆነ አመት ማያስጠቅም፣ እርጅ ነው ይበላዋል እንጨቱ። በዛ ላይ ደግሞ የመብረድ ባህሪ ይኖረዋል። ግን ሲሚንቶ ሲል፣ ዙሪያውን በሲሚንቶ ጥቅጥቅ ሲደረግ ቆንጆ ይሆናል። የአንደኛ አንድ ጊዜ ከሰማ ብዙ እንጀራ ያወጣላቸዋል። ቶቶላ አይብርድባቸውም። ሁለተኛ ደግሞ ብረቱን አይጎዳውም ማለት ነው። ቆንጆ ነው የሚሆነው እና የምድጃ ቆጣቢ እንጨት ቆጣቢ ምድጃ እስኪ እንጀራ የሚጋገርበት ላላችሁኝ አራት ሺ ነው። ምጣድ ደግሞ ያልታሰሰ ስምንት መቶ ሰባት መቶ ይላሉ። የታሰሰው አንድ ሺ እኔ አሁን እናንተ ጋር ደንበኛ ስለሆንኩ ነው እንጂ በአንድ ሺ ነው በሰባት መቶ አስ ሺ አንድ ሺ ነው የምሸጠው ብላለች እና የታሰሰውን በአንድ ሺ ብር ያልታሰሰ ደግሞ በሰባት በስምንት ታገኛላችሁ ምጣድ ማለት ነው እንግዲህ ምጣዱን ነው የምላችሁ ማለት ነው እና በጣም አሁን ላይ ውድ ነው ሁሉም ነገር በፊት እኮ ምጣድ በአራት መቶ ምናምን ነበረ አራት መቶ ና አራት መቶ አደለም አራት መቶ ሶስት መቶ ምናምን ነበረ ሲል ሲል አራት መቶ ገባ አምስት መቶ ምናምን እያለ ገባ ማለት ነው ከዛ እንጀራችንን ከጨረስን በኋላ ምሳራችንን ወደ መልቀም ገባን። ምሳልን ሰራ እንግዲህ እኛ እንጀራ ከጨረስን በኋላ ጎረቤት አለ። መጣርጥደሽ ከሆነ ልምጣ ልጋግር የሚባል ነገር አለ። መጣች ጎረቤት የጋገረች፣ እች ደግሞ ሶስተኛዋ ጎረቤት እንጀራ እያሞቀች ነው። እንደምቀርጻ ስታቅ አንግቷ እንድፍታርጋን ቢያለችኝ። እሷ እንግዲህ ይችኛት ጎረቤት የጋገራ ስትጨርስ፣ እሷ ደግሞ እንትን እያለች ነው እያሞቀች ነው እንደምታዩት እንግዲህ እየበላች ነው ማለት ነው። እንደምቀርጽ ስጠቅ እንደገና በኋላ ነቃች እና እስፋም እያሞቀች ነበረ። ደስ ይላል። ያው ኢትዮጵያ ውስጥ ስትሆኑ ማህበራዊ ኑሮ ምናምኑ በጣም ደስ ይላል። ከዛ የሰራናትን የምንድነ የለቀምናትን ምስር በዚች መልኩ ሰራን እና ያው ኢትዮጵያ ላይ እንደ አረብ ሀገሩ አይደለም ሁሉ ነገር ይጣፍጣል። የእውነት ስለችው እንዲያው ሁሉም ሁሉም ነገር እንደው እንደ ድሮ ባይሆንም ኢትዮጵያ ውስጥ ያለው ነገር ደስ ይላችኋል፣ እዚህ ያለው ነገር ማለት ነው። እና ያው ምሳ እጧት እንጀራ ጋግራችሁ ከዛ ወጣችሁ ሰርታችሁ ከዛ ቡና ብላችሁ ከዛ ወደ ቃጠባ ከዛ ወደ ሌላ ከሰዓት ማህበራዊ ኑሮ ምናምን እንደዛ ነው። በቃ ወከባሉ ምትፈጥሩት ኢትዮጵያ ላይ አልሐምዱሊላ። ሰው በቤቱ በዚህ ልክ ጊዜ ከሆነ ደስ ይላል ማለት ምንም ጊዜ አይኖራችሁም፣ የእውነት እንደው ተቀምጣችሁ የምትሉበት ፓርት ያታገኙም። ተቀምጣችሁ የምትሉበት ቀን የለም፣ በቃ ወከባ ነው መሄድ ነው። የሆነ ማህበራዊ ኑሮ ይኖራል፣ ገበያ ይኖራል። እንደዚህ የሆነ በቃ ሆር ደግሞ እንደምታዩት ነው። ቀን ተበልቶ ማታ የው አይልም፣ በቃ አሁንም መስራት ነው። ለራት ሌላ ነገር ማሰብ ነው፣ ለቁርስ ሌላ ነገር ማሰብ ነው እና በጣም ደስ ይላል። አለኩል ያህልን